በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ። የዮሐንስ ወንጌል ምዕራፍ 13። ከፋሲካ በዓል አስቀድሞ ጌታችን ኢየሱስ ከዚህ ዓለም ወደ ላከው ወደ አብሔር ዘንድ ጊዜው እንደደረሰ ባወቀ ጊዜ በዓለም ያሉትን የወደዳቸውን ወገኖቹን ፈጽሞ ወደዳቸው። እራት ሲበሉም አሳልፎ የሰጠው ዘንድ በስምዖን ልጅ ባስቆሮቱ ሰው በይሁዳ ልብ ሰይጣን አደረ። ጌታችን ኢየሱስም አብ ሁሉን በእጁ እንደሰጠው ከእግዚአብሔር እንደወጣ ወደ እግዚአብሔርም እንደሚሄድ ባወቀ ጊዜ ራት ከሚበሉበት ተነስቶ ልብሱን አኖረና ማበሻ ጨርቅ አንስቶ ወገቡን ታጠቀ። በኩስኩስቱም ውሃ ቀድቶ የደቀ መዛሙርቱን እግር ያጥብ ጀመር፣ በዚያ በታጠቀው ማበሻ ጨርቅም አበሰ። ወደ ስምዖን ጴጥሮስም ደረሰ። እርሱም አቤቱ አንተ እግርን ታጥበኛለህን? አለው። ጌታችን ኢየሱስም እኔ የምሰራውን አንተ ዛሬ አታውቅም ኋላ ግን ታስተውለዋለህ ብሎ መለሰለት ጴጥሮስም መቼም ቢሆን አንተ እግሬን አታጥበኝም አለው ጌታችን ኢየሱስም እውነት እውነት እልሃለሁ እኔ እግርህን ካላጠብኩህ ከእኔ ጋር እድል ፈንታ የለህም ብሎ መለሰለት ስምዖን ጴጥሮስም አቤቱ ንኪያስ የምታጥበኝ እጆቼንና ራሴንም እንጂ እግሮቼን ብቻ አይደለም አለው ጌታችን ኢየሱስም ፈጽሞ የታጠበ ከእግሩ በቀር ሊታጠበ አያስፈልገውም ሁለንተናው ንጹህ ነውና እናንተማ ንጹሐን ናችሁ ነገር ግን ሁላችሁ አይደላችሁም አለው። ጌታችን ኢየሱስም አሳልፎ የሚሰጠውን ያውቅ ነበርና ስለዚህ ሁላችሁ ንጹሐን አይደላችሁም አለን። እግራቸውንም ካጠባቸው በኋላ ልብሱን አንስቶ ለበሰና እንደገና ከእነርሱ ጋር ተቀመጠ። እንዲህም አላቸው፣ ያደረግ ሁላችሁን አወቃችሁን? እናንተ መምህራችን ጌታችንም ትሉኛላችሁ፣ መልካም ትላላችሁ፣ እኔ እንዲሁ ነኝና እንግዲህ እኔ መምህራችሁና ጌታችሁ ሲሆን እግራችሁን ካጠብኳችሁ እናንተም እንዲሁ የባልንጀሮቻችሁን እግር ልታጥቡ ይገባችኋል። እኔ እንዳደረግሁላችሁ እናንተም ልታደርጉ ምሳሌ ሰጥቻችኋለሁና። እውነት እውነት እላችኋለሁ፣ ከጌታው የሚበልጥ አገልጋይ የለም፣ ከላከው የሚበልጥ መልእክተኛም የለም። ይህንም አውቃችሁ ብትሰሩ ብፁዓን ናችሁ። ነገር ግን ይህን የምናገር ስለ ሁላችሁ አይደለም፤ የመረጥኳችሁን እነማን እንደሆኑ ያውቃለሁ። ነገር ግን መጽሐፍ እንጀራዬን የሚመገብ ተረከዙን በእኔ ላይ ያነሳ አነሳ ያለው ይፈጸም ዘንድ ነው። በሆነም ጊዜ እኔ እንደሆንኩ ታምኑ ዘንድ ከዛሬ ጀምሮ ከመሆኑ አስቀድሞ ነግራችኋለሁ። እውነት እውነት እላችኋለሁ እኔ የምልከውን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ይህንም ተናግሮ ጌታችን ኢየሱስ በልቡ አዘነ፣ መሰከረ፣ እንዲህም አለ እውነት እውነት እላችኋለሁ ከእናንተ አንዱ አሳልፎ ይሰጠኛል። ደቀ መዛሙርቱም ይህን ስለ ማን እንደተናገረ ተጠራጥረው እርስ በርሳቸው ተያዩ። ጌታችን ኢየሱስ የሚወደው የነበረ ከደቀ መዛሙርቱ አንዱ በጌታችን ኢየሱስ አጠገብ ተቀምጦ ነበር። ስምዖን ጴጥሮስም እርሱን ጠቀሰና ይህን ስለማን እንደተናገረ ጠይቀህ ንገረን አለው። ያም ደቀ መዝሙር በጌታችን ኢየሱስ አጠገብ ቀረብ ብሎ ጌታ ሆይ እርሱ ማን ነው? አለው። ጌታችን ኢየሱስ መልሶ ይህ እኔ እንጀራ ብወጣ አጥቅሼ የምሰጠው ነው አለው። ያን ጊዜም እንጀራ በወጣ አጥቅሶ ለስምዖን ልጅ ላስ ቆሮታዊው ይሁዳ ሰጠው። እንጀራውንም ከተቀበለ በኋላ ወዲያውኑ በይሁዳ ልብ ሰይጣን አደረበት። ጌታችን ኢየሱስም እንግዲህ የምታደርገውን ፈጥነህ አድርግ አለው። አብረውትም በማዕድ የተቀመጡት ስለ ምን ይህን እንዳለው አላወቁም። ሙዳዬ ምጽዋቱ በይሁዳ ዘንድ ነበረና ለበዓል የምንሸውን ወይም ለነዳያን የምንሰጠውን ግዛ ያለው የመሰላቸው ነበሩ። ይሁዳም ያን እንጀራ ተቀብሎ ወዲያውን ወጣ። ሌሊትም ነበር። ይሁዳም ከወጣ በኋላ ያን ጊዜ ጌታችን ኢየሱስን እንዲህ አላቸው። ጌታችን ኢየሱስ እንዲህ አላቸው። አሁን የሰው ልጅ ከበረ፣ እግዚአብሔርም በእርሱ ከበረ። እግዚአብሔር በእርሱ ከከበረ እግዚአብሔርም እርሱን ያከብረዋል፣ ያን ጊዜም ያከብረዋል። ልጆቼ ሆይ ገና ጥቂት ጊዜ ከእናንተ ጋር አለሁ፣ ትሹኛላችሁ ላይሁድም እኔ ወደሚሄድበት እናንተ መምጣት አይቻላችሁም እንዳልኋቸው አሁንም ለእናንተ ነግራችኋለሁ። እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። እኔ እንደወደድኳችሁ እናንተም እንዲሁ እርስ በርሳችሁ ተዋደዱ። እርስ በርሳችሁ ብትጓደዱ የእኔ ደቀ መዛሙርት እንደሆናችሁ በዚህ ሁሉ ያውቋችኋል። ስሞን ጴጥሮስም ጌታ ሆይ ወዴት ትሄዳለህ? አለው። ጌታችን ኢየሱስን መልሶ ወደሚሄድበት አሁን ልትከተለኛ አትችልም ኋላ ግን ትከተለኛለህ አለው። ጴጥሮስም ጌታ ሆይ ስለ ምን አሁን ልከተልህ አልችልም? እኔ ነፍሴንም እንኳ ቢሆን ስላአንተ አሳልፌ እሰጣለሁ አለው። ጌታችን ኢየሱስም መልሶ እንዲህ አለው፣ ነፍስህን ስለ እኔ አሳልፈ ትሰጣለህን? እውነት እውነት እልሃለሁ፣ ሦስት ጊዜ እስክትክደኝ ዶሮ አይጮህም። የዮሐንስ ወንጌል ምዕራፍ 14። ልባችሁ አይደንግጥ፣ በእግዚአብሔር እመኑ፣ በእኔም እመኑ። በአባቴ ቤት ብዙ ማደሪያና ማረፊያ አለ።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 በእኔ ያለ አብ እርሱ ይህን ስራ ይሰራዋል፤ እንጂ እኔ በአብ እንዳለሁ አብን በእኔ እንዳለ እመኑ፣ ያለዚያም ስለ ሥራ የመኑኝ። እውነት እውነት እላችኋለሁ በእኔ የሚያምን እኔ የምሰራውን ስራ እርሱ ይሰራል፣ ከዚያም የሚበልጥ ይሰራል፤ እኔ ወደ አብ ሄዳለሁና፣ አብ በወልድ ይከብር ዘንድ በስሜ የምትለምኑትን ሁሉ አድርግላችኋለሁ። በስሜ የምትለምኑት ነገር ቢኖር ያን አደርግላችኋለሁ። ከወደዳችሁኝስ ትእዛዜን ጠብቁ። እኔም አብን እለምነዋለሁ እርሱም ለዘላለም ከእናንተ ጋር ይኖር ዘንድ ሌላ አጽናኝ ይልክላችኋል። እርሱም ዓለም ስለሚያየውና ስለማያውቀው ሊቀበሉ የማይቻለው የእውነት መንፈስ ነው። እናንተ ግን ታውቁታላችሁ፣ በእናንተ ዘንድ ይኖራልና ያድሩባችሁም። አልና የሙት ልጆች ትሆኑ ዘንድ አልተዋችሁም፣ ወደ እናንተ እመጣለሁ። ገና ጥቂት ጊዜ አለ፣ እንግዲህ ወዲህም ዓለም አያየኝም፣ እናንተ ግን ታዩኛላችሁ። እኔ ሕያው ነኝና እናንተም ሕያዋን ትሆናላችሁ። እኔ በአብ እንዳለሁ አብም በእኔ እንዳለ እናንተም በእኔ እኔም በእናንተ እንዳለሁ ያን ጊዜ እንዳለሁ ያን ጊዜ ታውቃላችሁ። ትእዛዜ በእርሱ ዘንድ ያለ የሚጠብቀውም የሚወደኝ እርሱ ነው። የሚወደኝንም አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴንም እገልጥለታለሁ። ያስቆሮቱ ሰው ያይደለ ይሁዳም ጌታ ሆይ፣ ለዓለም ያይደለ ለእኛ ራስህን ትገልጥ ዘንድ እንዳለህ የተናገርኸው ምንድን ነው አለው። ጌታችን ኢየሱስም መልሶ አለ፣ የሚወደኝ ቃሌን ይጠብቃል አባቴም ይወደዋል፣ ወደ እርሱ መተን በእርሱ ዘንድ ማደሪያ እናደርጋለን። የማይወደኝ ግን ቃሌን አይጠብቅም። ይህም የምትሰሙት ቃል የላከኝ የአብ ቃል ነው እንጂ የእኔ ቃል አይደለም። ከእናንተም ጋር ሳለው ይህን ነገርኋችሁ። ነገር ግን አብ በስሜ የሚልከው የእውነት መንፈስ ጰራቅሊጦስ፣ እርሱ ሁሉን ያስተምራችኋል እኔ የነገርኳችሁንም ሁሉ ያሳስባችኋል። ሰላምን እተውላችኋለሁ፣ ሰላሜንም እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጠው አይደለም። ልባችሁ አይደንግጥ፣ አትፍሩም። እኔ እንደምሄድ ወደ እናንተም እንደምመለስ የነገርኋችሁን ሰምታችኋል። ብትወዱኝስ ወደ አብ በመሄዴ ደስ ባላችሁ ነበር፣ እርሱ አብ ይበልጠኛልና። አሁንም ይህ በሆነ ጊዜ ታምኑ ዘንድ አስቀድሜ ሳይሆን ነገርኋችሁ። እንግዲህ ወዲህ ከእናንተ ጋር ብዙ አልናገርም፣ የዚህ ዓለም ገዥ ይመጣልና፣ በእኔም ላይ ምንም አያገኝም። ነገር ግን አብን እንደምወደው ዓለም ያውቅ ዘንድ አብ ትእዛዙን እንደሰጠኝ እንዲሁ አደርጋለሁ። ተነሱ ከዚህ እንሂድ። የዮሐንስ ወንጌል ምዕራፍ 15 እውነተኛ የወይን ሐረግ እኔ ነኝ፣ ተካዩም አባቴ ነው። በእኔ ያለውን ፍሬ የማያፈራውን ቅርንጫፍም ሁሉ ያስወግደዋል። የሚያፈራውን ቅርንጫፍ ሁሉ ግን በብዙ እንዲያፈራ ያጠረዋል። እናንተ ግን ስለነገርኳችሁ ቃል ፈጽማችሁ ንጹሐን ናቸው። በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይኑ ግንድ ካልኖረ ብቻውን ሊያፈራ እንደማይችል እናንተም እንዲሁ በእኔ ካልኖራችሁ ፍሬ ማፍራት አትችሉም። እኔ የወይን ግንድ ነኝ፣ ቅርንጫፎቹም እናንተ ናችሁ። በእኔ የሚኖር እኔም በእርሱ ብዙ ፍሬ የሚያፈራ እርሱ ነው፣ ያለ እኔ ምንም ማድረግ አትችሉምና። በእኔ የማይኖር ቢኖር እንደ ደረቅ ቅርንጫፍ ወደ ውጭ ጥሉታል፣ ሰብስበውም በእሳት ያቃጥሉታል። በእኔም ብትኖሩ ቃሌም በእናንተ ቢኖር የምትሹትን ሁሉ ትለምናላችሁ፣ ይደረግላችሁማል። ብዙ ፍሬ ብታፈሩ ደቀ መዛሙርቴም ብትሆኑ በዚህ አባቴ ይከብራል። አብ እንደወደደኝ እንዲወደድኳችሁ በፍቅሬም ኑሩ። የምትወዱኝ ብትሆኑ ትእዛዜን ጠብቁ። እኔ አባቴን ትእዛዝ እንደጠበቅሁ በፍቅሩም እንደምኖር እናንተም ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ደስታዬ በእናንተ ይኖር ዘንድ ደስታችሁን ፍጹም ይሆን ዘንድ ይህን ነገርኋችሁ። እኔ እንደወደድኳችሁ እርስ በርሳችሁ እንድትዋደዱ የእኔ ትእዛዚ ይችናል። ስለ ወዳጆቹ ሕይወቱን አሳልፎ የሚሰጥ ሰው ያለ እንደሆነ ከዚህ የሚበልጥ ፍቅር የለም። እናንተስ ያዘዝኋችሁን ሁሉ ካደረጋችሁ ወዳጆቼ ናችሁ። እንግዲህ ወዲህ ባሮች አላላችሁም፤ ባሪያ ጌታው የሚያደርገውን አያውቅምና። እናንተን ግን ወዳጆቼ ናችኋለሁ፣ በአባቴ ዘንድ የሰማሁትን ሁሉ ነግሬያችኋለሁና። እኔ መረጥኳችሁ እንጂ እናንተ የመረጣችሁኝ አይደለም፣ እንድትሄዱ ፍሬም እንድታፈሩ ፍሬያችሁም እንዲኖር አብንም በስሜ የምትለምኑት ነገር ቢኖር ሁሉን እንዲሰጣችሁ ሾምኳችሁ እርስ በርሳችሁም እንድትዋደዱ ይህን አዘዣችኋለሁ። ዓለም ቢጣላችሁ አስቀድሞ እኔን እንደጠላ እወቁ። እናንተስ ከዓለም ብትሆኑ ዓለም በወደዳችሁ ነበር፣ ዓለም ወገኖቹን ይወዳልና። ነገር ግን እኔ ከዓለም መረጥኳችሁ እንጂ እናንተ ከዓለም አይደላችሁምና ስለዚህ ዓለም ይጣላችኋል። እኔ ከጌታው የሚበልጥ አገልጋይ የለም ያልኳችሁን ቃሌን አስቡ። እኔን ካንሳደዱ እናንተን የሚያሳድዷችኋል። ቃሌን ጠብቀው ቢሆንስ ቃላችሁንም በጠበቁ ነበር። ነገር ግን ስለ ስሜ ይህን ሁሉ ያደርጉባቸዋል፤ የላከኝን ያውቁትምናል። ባልመጣሁና ባልነገርኳቸው ስኖሮ ኃጢአት ባልሆነባቸውም ነበር። አሁን ግን ለኃጢአታቸው ምክንያት የላቸውም። እኔን የሚጠላ አባቴን ይጠላል። ሌላ ያልሰራውን ስራ በመካከላቸው ባልሰራ ኖሮ ባልሰራ ኖሮ ኃጢአት ባልሆነባቸውም ነበር። አሁን ግን እኔንም አባቴንም አይተዋል፣ ጠልተውማል። ነገር ግን በወሬታቸው በከንቱ ጠሉ ተብሎ የተጻፈው ቃል ይፈጸም ዘንድ ነው። እኔ ከአብ ዘንድ የምልክላችሁ ጰራቅሊጦስ፣ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተም ትመሰክራላችሁ፣ ከጥንት ጀምሮ ከእኔ ጋር ኑራችኋልና። ምዕራፍ 16 ይቀጥላል። ረድኤተ እግዚአብሔር አይለየን።